በስማአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ልቃውንተ ቤተክርስቲያን አባቶች፣ ካይናት ወንድሞች፣ ዲያቆናት ሰባካያነ ወንጌል ሁላችሁም ለምን ሳደረሳችሁ ይህ በኢትዮጵያ ኦርቶዶክስ ተዋይዶ ቤተ በአዲስ አበባ ሀገረ ስብከት በታይካ ነገስት በአታ ለማርያም የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ለሆተ ስብከት ደቀ መዛሙርት በየሳምንቱ የሚቀርብላችሁ የባሕረ ሐሳብ ትምህርት ነው። እግዚአብሔር ብፈቅድልን በዚች ሰዓትና ደቂቃ የምንማማርበት የዛሬ ክፍለ ጊዜያችን የሚሆነው ጨረቃ ይላል። በዚህ ትምህርት ውስጥ የምንማረው ስለ ጨረቃ ምንነት፣ የጨረቃ አቆጣጠር፣ በጨረቃ ዓመትን እንዴት እንቆጥራለን፣ ዕለታትን እንዴት እንቆጥራለን፣ ወርን እንዴት እንቆጥራለን፣ የጨረቃ ባህሪስ ምንድን ነው፣ ጨረቃን ተከትለው የሚመጡ ጥቅሞች ምንድን ናቸው፣ ጨረቃን ተከትለው ደግሞ የሚመጡት ጉዳቶች ደግሞ ማን ናቸው፣ የሚለውን አብረን እንማማራለን። ጨረቃ የተፈጠረችው ሚያዚያ ሁለት ለሶስት ። ይህ ጨረቃ ምንጊዜም ሚያዚያን ሙሉ ትሆናለች። በጨረቃ አሰራር ውስጥ ጨረቃ በዓመት ሰባት ጊዜ በዓመት ስድስት ጊዜ ታጎላለች። ይህም ማለት ከመስከረም ስንጀምር መስከረም ጎዶሎናል ጥቅምት ሙሉናት፣ ህዳር ጎዶሎናት፣ ታኅሣሥ ሙሉናት፣ ጥር ጎዶሎናት፣ የካቲት ሙሉናት፣ መጋቢት ጎዶሎናት፣ ሚያዚያ ሙሉናት፣ ግንቦት ጎዶሎናት፣ ሰኔ ጎዶ ሙሉናት፣ ሃምሌ ጎደሎ ናት ነሐሴ ሙሉ ናት። ማለት ሙሉ ብለን የምንጠራቸው ሙሉ የምታበራ ማለት ሀያ ዘጠኝ ቀን የምታበራ ሰላሳውን ቀን የምታበራ ምን ምን ግድ ነው ስንል ጥቅምት፣ ታኅሣሥ፣ የካቲት፣ ሚያዚያ፣ ሰኔ ነሐሴ እነዚህን ስድስቱን ጥቅምት፣ ታኅሣሥ፣ የካቲት፣ ሚያዝያ፣ ሰኔ፣ ነሐሴ እነዚህን ስድስቱን ወራት ስንት ቀን ታበራለች? ምንጊዜም ሰላሳ ሰላሳ ታበራለች ማለት ነው። እንደገና ጎደሎ ማለት ደግሞ ሀያ ዘጠኝ ሀያ ዘጠኝ ቀን የምታበራ ሀያ ዘጠኝ ቀን ሀያ ዘጠኝ ቀን የምታበራ መስከረም ህዳር ጥር መጋቢት ግንቦት ሐምሌ እነዚህን ደግሞ ሀያ ዘጠኝ ሀያ ዘጠኝ ቀን ታበራለች ማለት ነው። ጥቅም መስከረም ህዳር ጥር መጋቢት ግንቦት ሐምሌ እነዚህን ስድስቱን ሀያ ዘጠኝ ሀያ ዘጠኝ ቀን ታበራለች። እንዲሁም ጥቅምት፣ ታይሳስ የካቴት ሚያዚያ ሰኔ ናሐሴን ደግሞ ሙሉ ሙሉ ቀን ታበራለች ማለት ነው። ስለዚህ አሁን ጥንት ተፈጥረዋን ሚያዚያን አትለቅም። ጥንት ተፈጥረዋን ማያዚያን ስለማትለቅ ስለዚህ ከነዚህ ስንት ተገኘ ማለት ነው? ከነዚህ ስድስት ጽስ ተገኘ ማለት መስከረም ኅዳር፣ ጥር፣ መጋቢት፣ ግንቦት፣ ሐምሌ እነዚህን ቀን 29 29 ስላበራች ምን ትሆናለች ማለት ነው? ስድስት አጎላለች ማለት ነው። ይህንን ጨረቃ ስናይ ጨረቃ ሰርቅ የምታደርገው በምዕራብ በኩል ነው። በምዕራብ በኩል ሰርቅ በምታደርግበት ጊዜ ለመጀመሪያ ጊዜ መጀመሪያ ቀን ስትወጣ ሰርቅ በምታደርግበት ጊዜ በምስራቅ በኩል ማጭድ አህላ አርባ ስምንት ደቂቃ ብቻ ነው የምታበራው። አርባ ስምንት ደቂቃ ነው የምታበራ በምስራቅ። ይሄኛው አርባ ስምንት ደቂቃ በምታበራበት ጊዜ ሁለት ነገሮች ይከሰታሉ። በጨረቃ ላይ ብዙ ነገር አለ። ብዙ ምርምሮችን ቢታደርጉ ብዙ ትምህርትን እውቀትን ታገኛላቸው ብዙ ነገር ይገኛል። እና እቺን ጨረቃ ሰርቅ በምታደርግበት ጊዜ ሁለት ነገሮች ይሆናሉ። ቺፌ በሽታ የሚባልና የምጥል በሽታ ያለባቸው ሰዎች ይነሳባቸዋል። አቤሰው በማቴዎስ ወንጌል ላይ ተገልጾ ያለው ወር እየጠበቀ ጨረቃ ሰርቅ በምታደርግበት ማለት በምትወጣበት ጊዜ እየጠበቀ አረፋ ያስደፍቀዋል፣ ይጥለዋል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይለምነው ነበረ። ይሄንን ነው ማለት ነው። ስለዚህ ሁለት ነገሮች ይነሳሉ። ከዛ በኋላ ጨረቃ በየቀኑ አርባ ስምንት አርባ ስምንት እየጨመረ ትሄዳለች። እናንተ ቀስ ብላችሁ ከአንድ ጀምሮ እስከ አስራ አምስት እየጨመረች ነው የምትሄደው፣ እየጨመረ ትሄዳለች። ይሄ ማለት ባለፈው በመቅድማችን እንዳየን እስከ አስራ አምስት እየጨመረ ትሄድና መጀመሪያ ደግሞ በኋላ ደግሞ እየቀነሰ ትሄዳለች ጨረቃ በቅዱሳንም ትመሰላለች፣ በሀጥያንም ትመሰላለች። በቅዱሳን በምን ትመሰላለች ስንሉ በቅዱሳን ስትመሰል እየያጸጸች እየጎደለች ትሄድና ጠፍታ መልሳ ተነስታ እየጨመረች ትሄዳለች። ቅዱሳንም ሰባት ጊዜ ወድቆ ሰባት ጊዜ ይነሳሉና፣ ሰባት ጊዜ ወድቆ ሰባት ጊዜ ይነሳሉ ማለት አንድ ጊዜ ተነስቶ ወድቆ፣ እንደዛ እያሉ ሰባት ደብሶ ከዛ በኋላ የማይወድቁ ሆኖ አይደለም ማለት ነው። ሰባት በእብራውያን ዘንድ ፍጹም ናትና ፍጹም ወድቆ ፍጹም ይነሳሉ እንደማለት ነው። ስለዚህ በሀጢያን ስትመሰል ደግሞ ሀጢያን እንግዳው እቺ በሙሉነት እየጨመረች መጨረሻ ደግሞ እየጎደለች እንደሚሄድ እንደምትሄድ ሁሉ ሀጢያንም በቅድስና በንጹህ ጸባይ ተፈጥሮ በሀጢያት ደግሞ እየጎደሉ ይሄዳሉ እና እንደዚህ ይላል። ጨረቃን በቅዱሳንም በሀጢያንም መመሰል እንችላለን ማለት ነው። ስለዚህ በመጀመሪያው ቀን አርባ ስምንት ደቂቃ ታበራለች በሁለተኛ ቀን አርባ ስምንት እና አርባ ስምንት ዘጠና ስድስት ታበራለች እያለች ትሄድ እና አርባ ስምንት ስባዛ በአስራ አምስት ማለት አርባ ስምንት ስባዛ አስራ አምስት ስናባዛ አምስት ስባዛ ስምንት አርባ አራት ጽፈን አራት አለ አምስት ስባዛ አራት ሃያ ሃያና አራት ሃያ አራት አምስት ስባዛ ስምንት፣ ይቅርታ አንድ ስባዛ ስምንት ስምንት አንድ ስባዛ አራት አራት ይሆናል። ይህንን ስንደምረው ዜሮ ብቻውን ትወድቃለች። አራት ስደመር ስምንት አስራ ሁለት ሁለት ጽፈን አንድ አለን ሁለት ስደመር አራት ስድስት ስድስትና አንድ ሰባት ይሆናል። ስለዚህ በአስራ አምስት ቀን በአስራ አምስተኛው ቀኗ ስንት ገታ ጎላለች ማለት ነው። ይሄ ደቂቃ ነው። ደቂቃ ሰባት መቶ ሀያ ደቂቃ ትሆናለች ማለት ይሄንን ማለት ደግሞ ሰባት መቶ ደቂቃ ማለት ሰባት መቶ ደቂቃ ማለት ምን ማለት ነው ስንል ደግሞ ይህን ስንት እናደርጋለን? ሰባት መቶ ሰባት መቶ ሰባት መቶ ሀያ ስካፈል ለስንት እንላለን? ለስልሳ እንላለን ማለት ነው። ዜሮ በዜሮ ትጠፋለች። ስለዚህ ሰባ ሁለት ሆነ ማለት። ሰባት ለስድስት አንድ አንድ ስባዛ ስድስት ስድስት አንድ ይወርዳል። ሰባ ስባዛ አንድ አንድ ለስድስት አይችልም፣ ሁለት እናወርዳለን አስራ ሁለት ስድስት ሁለት ይሄ ማለት አስራ ሁለት ሰዓት ይሆናል ማለት በአስራ አምስተኛ ቀን ነው። በአስራ አምስተኛ ቀን ነው። በአስራ አምስት ቀን ምን አይነት ታበራለች? አስራ ሁለት ሰዓት ታበራለች፣ ሰዓት ሰዓት ታበራለች። ስለዚህ በዚህን ጊዜ ጨረቃ ምን ትሆናለች? ሙሉ ትሆናለች። ሙሉ በምትሆንበት ጊዜ ደግሞ የቡዳ መንፈስ ያለባቸው ሰዎች ይበረታባቸዋል። በዚህ ጊዜ ከአስራ ስድስተኛው ቀን ጀምራ ደግሞ እንደገና እንደገና አርባ ስምንት አርባ ስምንት እየጎደለች ትሄድና መጨረሻ ላይ በሁለት ወር አንድ ጊዜ አንድ ቀን ጠፍታ ታድራለች። ጠፍታ የምታድርበት ጊዜ እለተ በክ የተበላሸች፣ የብልሹ እለት ተብላ ትጠራለች። በአውሻር መምራን ዘንድ በዚህን ቀን መንገድም አይሄዱ ልጅ ባለቤት ትዳር ያለውም ደግሞ ግንኙነት እንዳያደርግ ይከለክላሉ። በዚህን ቀን የተጸነሰ ለሀገርም ለወገንም ለራሱም አይጠቅምም ብሎ ያስተምሩናል ማለት ነው። እቺ ጨረቃ እንደዚህ እየሄደች እያለች ደግሞ የራሷን አቆጣጠራለች አላት። ዓለም ከተፈጠረ ዘመን ከተቆጠረ እስካሁን በጨረቃ ቢቆጥሩት ሰባት ሺህ ሰባት መቶ አርባ ሰባት ዓመት ከዘጠኝ ወር ከአንድ ቀን ይሆናል። ይሄ ዓመት ነው። ይሄ ወር ነው። ይሄ ደግሞ ቀን ይሆናል። ይሄ አቆጣሩ አቆጣጠሩ አምስት ሺ ስድስት መቶ ስልሳ ስምንት ዓመት ከአስር ወር ከዘጠኝ ቀን ይሄ የብሉ ክዳኑ ነው። ሁለት ሺህ ሰባ ስምንት ሁለት ሺህ ሰባ ስምንት ዓመት ከአስር ወር ከሀያ ሁለት ቀን ይሆናል። ማለት እነዚህን አንድ ላይ ስንደምራቸው ሰባት ሺህ ሰባት መቶ አርባ ሰባት ዓመት ይሆናሉ። እነዚህን እያንዳንዱ በሰፊ በየቦታቸው እንመለከታለን። ቀጥታ ወደ ትምህርታችን፣ ይህንን አሰራር እንዴት ነው የምናገኘው ስንል ከሰባቱ አይዋዳት ውጪ የሆነውን ቀመረ እያሱ ነው የምንጠቀመው። ቀመረ እያሱ ቀመረ እያሱን ነው የምንጠቀመው። ቀመረ እያሱ እያሱ ማለት ሁለት መቶ ሀያ ስምንት ዓመት ነው። ሁለት መቶ ሀያ ስምንት አመት ሁለት መቶ ሀያ ስምንት አመት አንድ ቀመራ እያሱ ይባላል ማለት ነው። እዚህ ላይ ሊቃውንት እንደ ቀመሩልን በሁለት መቶ ሀያ ስምንት አመት ፀሐይ ከጨረቃ ሰባት አመት ትቀድማለች አመት በ228 አመት ሰባት አመት ሙሉ ትቀድማለች ፀሐይ ጨረቃ ከፀሐይ። እንዲሁም ደግሞ በአስራ ዘጠኝ አመት በአስራ ዘጠኝ አመት ደግሞ ምን ይሆናል ስንል ሰባት ወር ሰባት ወር ትቀድማለች ማለት ነው። ይሄንን አሰራር እንሰራለን። ይሄ ቀመረ እያሱ ወይም ቀመር አረቢ ይባላል። ቀመረ እያሱ ይባላል። ቀመር አረቢ መባሉ እንደምን ነው ስንል አብዛኛው በጨረቃ የሚጠቀሙ አረቦች ሙስሊሞች ስለሆኑ ነው። ስለዚህ እዚህ ውስጥ አን ይሄንን ዓመተ ዓለምን ይላል አዋጁ። አዋጁ ይሄንን በጨረቃ የጨረቃ ዘመን አቆጣጠርን ለማወቅ ዓመተ ዓለም ወይም ዓመተ ዓለም ሲካፈል ለቀመረ እያሱ ይላል ከዛ እዚህ ላይ ዓመት ዓለምን ለመስራት ደግሞ ዓመተ ምራውን ለብቻ ዓመት ዓለሙ ዓመተ ኩነኔም ለብቻ እንሰራለን ማለት ነው። በቀመረ እያሱ ሰርተን ዓመቱን ማግኘት እንችላለን ማለት ነው። ስለዚህ የጨረቃ አቆጣጠርን ዘመን መቁጠራ ለማወቅ እነዚህ መሰረቶች ናቸው። አዋጁ ምን ይላል? ይህንን አሰራር ለማድረግ ምን ይላል? የፈለግነው እለት የፈለግነው አመት አመት ስካፈል ለቀመረ ለቀመረ እያሱ እያሱ ይላል። ከዚህ በኋላ ይህንን የፈለግነው አመት የብሉ ክዳን ከነ የብሉ ክዳኑን፣ አዲስ ክዳኑን ከነ አዲስ ክዳኑን ለብቻ እንሰራለን። እስከዛ ድረስ ያለውን እንሰራለን። አመቱን የፈለግነው ማለት ነው። ለቀመረ ያሱ እናካፍላለን። ከቀመረ ያሱ ካካፈልን በኋላ አሰራሩ አዋጅ አለ። አዋጁ ምን አለ? ወን ፎርሙላ ምን ይላል? ለዚህ አካፍለ ያገኘውን ያገኘውን ድርሻ ድርሻ በሰባት አባዛ በሰባት አመት አባዛ ይላል። አሁን የፈለግነውን አመት ለቀመረ እያሱ ወይም ለ228 አካፍለን ያገኘነውን ድርሻ በሰባት አመት እናባዛለን ማለት ነው። እንደገና ያገኘነውን ቀሪ ደግሞ ለ19 አካፍል ይላል። ለ19 ወይም ንዑስ ቀመር አካፍልላል ያገኘነውን ቀሪ ያገኘነውን ቀሪ ደግሞ ለአስራ ዘጠኝ አካፍለን ያገኘነው ድርሻ ያገኘነውን ድርሻ ደግሞ በሰባት ወራ አባዛ ይላል። ልብ በሉ የፈለግነውን አመት ለቀመረ እያሱስ እናካፍል፣ ያገኘውን ድርሻ ለሰባት አመት እናካፍላለን። ያን ጊዜ የሚደርሰው ድርሻ አለ፣ የሚቀረው ቀሪ አለ። ግዴታ ነው፣ ቀሪ ይመጥራል። ከዛ እንደገና የቀረችውን ቀሪ ደግሞ ወደ የአበው ምን፣ ወደ ንዑስ ቀመር ውሰድ ይላል። ወደ ንዑስ ቀመር ውሰድ ማለት አካፍል ለንዑስ ቀመር ለ19 ማለት ነው። ያገኘነውን ቀሪ ደግሞ ለንዑስ ቀመር ወይም ለ19 እናካፍላለን። ለአስራ ዘጠኝ ስናካፍል ደግሞ የምናገኘው ድርሻ አለ፣ የሚቀረው ቀሪ አለ። ስለዚህ ያገኘነውን ድርሻ ደግሞ ለሰባት ወር እናባዛለን ማለት ነው። ከዛ በኋላ አሁንም ለአስራ ዘጠኝ አካፍለን ያገኘነው ቀሪ ካለ እሱን ደግሞ ያገኘነውን ቀሪ ለአስራ አንድ አባዛ ይለናል ማለት ነው። ይሄ አዋጁ ነው። አሁን ልብ በሉ እዚህ ላይ አሁንም ሶስቱን እንደገና አብራራላችሁ። የፈለግነውን አመት ስካፈል ለቀመራ እያስሁ አልን ጨረቃ የጨረቃን አቆጣጠርን ዘመን መለኪያውን ለማወቅ የፈለግነውን አመት ለቀመረ እያሱ እናካፈላለን። ከቀመረ እያሱ ካካፈልን በኋላ የምናገኘው ድርሻ አለ፣ የሚቀረው ቀሪ አለ። ያገኘነውን ድርሻ ምናደርጋለን? ለሰባት አመት እናባዛለን። ለሰባት ዓመት ለምን እናባዛን ስንል በሁለት መቶ በሁለት መቶ ሀያ ስምንት አመት፣ አመት ጨረቃ ከፀሐይ ሰባት አመት አመት አመት ትቀድማለች ሰባት አመት ትቀድማለች ማለት ነው። እንደገና የምናገኘውን ቀሪ ደግሞ ወደ ንዑስ ቀመር እንወስዳለን ወይም ለንዑስ ቀመር እናካፍላለን ማለት ስለዚህ ለምን ወደ አስራ ዘጠኝ እንወስዳለን ስንል በ19 አመት ደግሞ በ19 አመት በአስራ ዘጠኝ አመት ደግሞ አመት አመት ደግሞ ሰባት ወር ትቀድማለች ጨረቃ ከፀሐይ ማለት ነው። ይሄ ልብ በሉ፣ ምንድነው በአመት ጨረቃ አስራ አንድ ቀን ታጎላለች። አስራ አንድ ቀን ማለት ቅድም ስድስት አይተናል። ስድስት ከይጸጽ የምናገኝ ነው አምስት ደግሞ ባለፈው እንደተማርነው ጳጉሜ ከምን ነው የተገኘ? ከፀሐይ ነው የተገኘ። አንድ ላይ ሲደምሩ ስንት ሆናል? አስራ አንድ ይሆናል ማለት ነው። አስራ አንድ ይሆናል። ስለዚህ ከዚህ የተገኘ ነው ማለት ነው። እንደገና ለአስራ ዘጠኝ እናካፍላለን ማለት ነው። ካካፈልን በኋላ የምናገኘው ድርሻ ለሰባት አመት እናካፍላለን ማለት ይሄ ነው። አስራ አንድ ለምንድ ነው ለአስራ ዘጠኝ የምናካፍለው? በአስራ ዘጠኝ አመት ሰባት ወር ስለምትሰጠን ነው። ይሄንንም ለማየት አስራ ዘጠኝ አስራ ዘጠኝ ስባዛ አስራ አንድ እንላለን ማለት ነው። 19 በ19 ሰባት ወር ይቀድምልናል ስላለን ነው ማለት ነው። አስራ አንድ ደግሞ በየአመቱ የምትከለከለ ወይም ደግሞ የምትቀድም ነው። ስለዚህ 1 ስባዛ 9 9 1 ስባዛ 1 1 1 ስባዛ 9 9 1 ስባዛ 1 1 ይሆናል ማለት ነው። ስንደምረው 9 ብቻውን ይወርዳል አንድና ዘጠኝ አስር ዜሮ ጽፎት አንድ አለን አንድ እና አንድ ሁለት ሁለት መቶ ዘጠኝ ሆነ ማለት ነው። ሁለት መቶ ዘጠኝ ማለት ደግሞ ወደ ወር ስንቀይረው ለሰላሳ እናካፍላለን ሁለት መቶ ዘጠኝ ስካፈል ለሰላሳ ስንል ሀያ ለሰላሳ ስለማይችል ሁለት መቶ ዘጠኝ እንወስዳለን ማለት ነው። ሁለት መቶ ዘጠኝ ለሰላሳ ማለት ስድስት ስድስት ስባዛ ዜሮ ዜሮ ስድስት ስባዛ ሶስት አስራ ስምንት ሆናል ማለት ነው። ከዘጠኝ ዜሮ ዘጠኝ እቺ አስር ሆናለች። ከአስር ከአስር ስምንት ሁለት ከአንዳንድ ምንም የለም ማለት ነው። ስለዚህ ያው ስድስት ወር ከሀያ ዘጠኝ ሆነች ማለት እቺ ደግሞ ሽርፍራፊ ስላለች ትሞላለች። ሽርፍራፊ ማለት አሁን በፀሐይ ምን ብለና አንድ አመት ማለት ስልሳ አምስት አመት ከአስራ አምስት ኬክ ሮስ ከስድስት ካሌት ብለናል። እነዚህ ሽርፍራፎች ስላሉ እቺ ሞልታ ይህናል ታስገኛለች ማለት ነው። ስለዚህ ሰባት ወር ያለው ይህንን ነው። ሰባት ወር እንደገና ደግሞ የቀረውን ለአስራ ሰባት አካፍልን ያገኘነው ቀሪ ደግሞ በአስራ አንድ እናባዛለን ማለት ከአስራ ዘጠኝ አመት ከሆነ ዝም ብለን ምን አልሆነልን ለማለት ወደ አስራ አንድ ማለት በአመት አስራ አንድ ስለቀረ ከአስራ ዘጠኝ በታች አመት ያሉትን ደግሞ በዛ አባዝተን ያገኘውን እንደገና ወደ ወር ቀይረን ቀኑን ለብቻ እንይዛለን ማለት ነው። ለምሳሌ እንግዲያው ዛሬ የምንማረው የአምስት ሺ አምስት መቶውን ነው። ቀጣይ ክፍላችን ውስጥ ደግሞ የሁለት ሺህ አስራ ሰባትንም እናያለን። ለዛሬው ግን አምስት ሺህ አምስት መቶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በፊት የነበረውን እናያለን ማለት ነው። አምስት ሺህ አምስት መቶ ይሄ በፀሐይ ነው። በፀሐይ በፀሐይ አምስት ሺህ አምስት መቶ ሲሆን በጨረቃ ደግሞ በጨረቃ ምን ያህል ይሆናል ነው ምን ያህል ይሆናል ስንል ምን እናደርጋለን ማለት ነው ይሄኛውን አምስት ሺህ አምስት መቶ ሲካፈል ለስንት እንላለን ለሁለት መቶ ሀያ ስምንት ይሄ ሁለት መቶ ሀያ ስምንት ማለት ነው ቀመረ ኢያስ ወይም ቀመረ አረቢ ነው ማለት ነው ስለዚህ አምስት ለሁለት መቶ አይችልም ሀምሳ አምስትም አይችልም አምስት መቶ ሀምሳውን እንወስደዋለን ማለት ነው አምስት መቶ ሀምሳ ለሁለት መቶ ሀያ ስምንት ስንት ጊዜ ይደርሳ ስንል ሁለት ጊዜ። ሁለት ስባዛ ስምንት አስራ ስድስት አንድ አለን። ሁለት ስባዛ ሁለት ሁለት ሁለት እና አንድ አምስት። ሁለት ስባዛ ሁለት አራት ስንቀንሰው ከዜሮ ስድስት አይችልም፣ አንድ እንበደራለን አስር ትሆናለች። ከአስር ስድስት አራት እቺ አራት ትሆናለች። ከአራት አምስት አይችልም፣ እንደገና ከዚህ እንበደራለን አስራ አራት ይሆናል። ከአስራ አራት ከአስራ አራት አምስት ዘጠኝ ከአራት አራት ምንም የለም። አሁን ዘጠና አራት ለሁለት መቶ ሀያ ስምንት ስለማይችል ዜሮ እናወርዳለን። ይችን ዜሮ ስንት ሆነ? ዘጠኝ መቶ አርባ ሆነ ማለት ነው። ዘጠኝ መቶ አርባ ለሁለት መቶ ሀያ ስምንት ስንት ጊዜ ይደርሳል ስንል አራት ጊዜ። እናንተ ቀስ ብላችሁ በቤታችሁ ስሩ። አራት ጊዜ አራት ስባዛ ስምንት ሰላሳ ሁለት ሶስት አለን አራስ ስባዛ ሁለት ስምንት ስምንትና ሶስት አስራ አንድ አንድ ጽፈን አንድ አለን ሁለት ስባዛ አራት ስምንት ስምንትና አንድ ዘጠኝ ይሆናል ማለት ነው። ስለዚህ ከዜሮ ሁለት አይችልም። ከአስር ሁለት ስምንት እቺ ሶስት ሆናለች። ከሶስት አንድ ሁለት ከዚህ ምንም የለም። ስለዚህ ሀያ አራት ደርሶ ሀያ ስምንት ቀረ። እንደ አዋያችን ሕግ ምን ብለናል? እቺ የምናገኘውን ድርሻ የምናገኘው ድርሻ 24ቱን ሃያ 24 ስባዛ ስንት እንላለን? ሰባት አመት እንላለን ማለት ነው። አመት ስለዚህ አራት ስባዛ ስም አራት ስባዛ ሰባት 28 ሁለት አለን። አራት ስባዛ ሁለት አስራ አራት 14 እና ሁለት አስራ ስድስት፣ ስለዚህ ስንት ሆነ ማለት ነው አንድ መቶ ስልሳ ስምንት አመት ሆነ ማለት ነው አንድ መቶ ስልሳ ስምንት ማለት ጨረቃ ከፀሐይ ጨረቃ አንድ ሺ አምስት መቶ ሀምሳ ስትል እሷ ደግሞ አንድ መቶ ስልሳ ስምንት ቀድማለች ማለት ነው አሁን ቀሪ ደግሞ አለን ይሄንን ቀሪም ደግሞ ምን እናደርጋለን ብለናል ወደ ንዑስ ቀመር እንወስዳለን ብለናል ንዑስ ቀመር ማለት ሀያ ስምንት ስካፈለ ስንት እንላለን ማለት ለአስራ ዘጠኝ ስለዚህ ስንት ጊዜ አንድ ጊዜ አንድ ስባዛ አስራ ዘጠኝ አስራ ዘጠኝ ከአስራ ስምንት ዘጠኝ ዘጠኝ ከዚህች አንድ ሆነ ከአንዳንድ ምንም የለም አሁን ስንት ሆነ ማለት ነው አንድ አገኘን ማለት ስለዚህ አንድ ደግሞ በስንት እናባዛለን ብለናል ይሄን ደግሞ በሰባት ወር እናባዛለን ብለናል ማለት ነው ስለዚህ ስባዛ ሰባት ወር ሰባት ወር ማለት ያኛው ቅድም ያገኘ ነው ስለዚህ ስንት ሆናለን ሰባት ወር ሆነ ማለት አሁን ቅድም ስንት አግኝተናል አንድ መቶ ስልሳ ስምንት ዓመት አግኝተናል እዚህ ደግሞ ሰባት ወር አገኘን ነው ስንት ቀረችን አስራ ዘጠኝ ዓመት ቀረች ዘጠኝ ዓመት ቀረች። ዘጠኝ ስባዛ ስንት እንላለን? አስራ አንድ እንላለን። ስለዚህ አንድ ስባዛ አንድ አንድ ስባዛ ዘጠኝ ዘጠኝ አንድ ስባዛ ዘጠኝ ዘጠኝ ዘጠና ዘጠኝ ሆነ ማለት ዘጠና ዘጠኝ ቀን ስለሆነ ወደ ምን እንቀይራለን? ወደ ወር እንቀይራለን። ስለዚህ ዘጠና ዘጠኝ ስካፈል ለሰላሳ ስካፈል ለሰላሳ እንላለን ዘጠናዘጠኝ ስካፈለ ሰላሳ። ስለዚህ ዘጠና ዘጠኝ ስካፈለ ሰላሳ ሶስት ጊዜ ሶስት ባዝ ሰላሳ ዘጠና፣ ስንት ትቀራለች? ዘጠኝ ትቀራለች ማለት ነው። ስለዚህ ይሄ ወር ነው። ወር ይሄ ሰባትም ወር ይሄም ሶስትም ወር ሰባትና ሶስት አስር ሆነ ማለት ነው። ስለዚህ እዚህ ላይ ከአስር ወር እንላለን ማለት ነው። ከአስር ወር እንላለን እንደገና እንደገና ደግሞ ይህቺ ስንታለችን ከአስር ከዘጠኝ ቀን እንላለማት። ስለዚህ አምስት ሺህ አምስት መቶ በፀሐይ ማለት በጨረቃ ምን ማለት ነው። አምስት ሺህ አምስት ሺህ አምስት መቶ ሲደመር አንድ መቶ ስልሳ አንድ መቶ ስልሳ ስምንት ይህን ስንደምር ስምንት ስድስት ስድስት አምስት ይሆናል ማለት ስለዚህ አምስት ሺህ ስድስት መቶ ስልሳ ስምንት ሆነ ማለት ነው። ስልሳ ስምንት ሆነ ይሄንን ከስንት እንዳለን ደግሞ ከአስር ወር ከአስር ከአስር ወር ከዘጠኝ ቀን ደግሞ አለ ማለት ከዘጠኝ ቀን አለ። ስለዚህ አምስት ሺ አምስት መቶ በፀሐይ ስንል፣ በጨረቃ ደግሞ አምስት ሺ ስድስት መቶ ስልሳ ስምንት አመት ከአስር ወር ከዘጠኝ ቀን ይሆናል። እንዲሁም ሁለት ሺ አስራ ሰባት ስንልም በጨረቃ ራሱን የቻለ አቆጣጠር አለው። እሱም እሱንም ደርሰን እንነጋገራለን። ስለዚህ በፀሐይና በጨረቃ አቆጣጠራቸው ይህናይል ይሆናሉ ማለት ነው። ባጭሩ የጨረቃ አቆጣጠር በአምስት ሺ አምስት መቶ ስናይ ይሄን ይመለከታ ይሄን ይመስላል። ቀጣይ ደግሞ ሁለት ሺ አስራ ሰባት ደግሞ ምን ሀይል ይሆናል የሚለውን አንድ ላይ ከሰራን በኋላ በጨረቃ በፀሐይ ደግሞ ደምረን አንድ ላይ እንማራለን። እግዚአብሔር አምላካችን የተማር ነው፣ በልቦናችን ይጻፍልን፣ የሚወጣውን ግለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።